ተላለለ ነው ከምን ያምጣና ይበርግግ። ለዛ እኮ ነው ነው ምንድን ነው ያን ማለት በጣም ጓደኛሞች ነን፣ የምንለያይ ሰዎች አይደለንም። አብረውን የሚጠጡት አብረው ከዛ ለአዳር ነው የሚለያዩት። ቤቱ ጋር ነው የሚደዋወለው። ይሄ ሰው ቤቱ ጋር ነው ሄዶ ሴትን የሚያገኘው ቤቱ ጋር ነው። በእርግጥ ለማስተማር የፈለገችውን ልንገርሽ፣ ደግሞ ወደ ትምህርቱ እንሂድ ለማስተማር የፈለገችው ለማስተማር የፈለገችው ምንድነው መሰለሽ በጥርጣሬ ብቻ ነው በሚባል ብቻ ግጭት እንዳይፈጠር በሁለት ጓደኛሞች መሀል ትምህርት አለው። ይሄ የእውነት ከሄድ እሷ ባለችው መንገድ ሲቀጥል ደግሞ የሆነ ነገር የሆነ ሰንበዲ መቶ እሱ እኮ እንዲህ አርጎኛል እሱ እኮ እንደዚህ ሆኗል ማለት አንችልም። በዚህ ሰዓት ምን አለ መሰለሽ አይኑ ምናምን የሚባል ነገር አለ። አንቺ እና እኔን አቀናብሮ የሚሆን ነገር ተናግረዋለች እኮ ግን ብላ ደግሞ አፈረሰችው። ምንም ምንም ነገር የምታገኘው ከባለቤት ነው። እግዚአብሔር ምን አላት? ምን አላት ምን አላት? ፍጹም ፍጹም ያላትን ሰምተሻል? ምን አላት? ባለ ጉዳዩ ጋራ ብታወሪያ ይሻለሻል። ከሱ ጋር ቢመጣ አንቺም ቀለል ልታደርግ ትችያለሽ። እሱ ቀለል አርጎ አይቶት ሊሆን ይችላል። እሺ፣ ምንድነው መሰለሽ የበፊትም ነገር ቢሆንም ባይሆንም ነገር የበፊት ነገር ከሆነ እኮ ቁጭ ብለው አውርተውበት ተነጋግረው ነው እንደዚህ አይነት ነገር የሚጀምሩት። አይ፣ የበፊት ብቻ የሆነ እንትን ነው፣ ጭምልቅልቅ ያለ ነው። ስራው ተጨመላልቋል። ገና ከመጀመሪያው ነው የተበላሸው ስራው ማለት ነው። እና ይሄ ይሄ ስለሆነ እኔ የሆነ ቦታ ላይ በቃ እሱ ነው ካሜራማኑም ሲል በሳቅ ቆደኩ ብቻዬን ማለት ነው

እሺ፣ እንትኑ ደግሞ ልንገርሽ ሀይሚ። እኔ አማራዋ አውቄሽ አለሁ እኮ ግን አብለሽ ዳሽ ምልክት ባህር ቀይራል። ለምን ቀያት? ሀይሚ ልንገርሽማ፣ እንትን ነው። አዳምጥ ሀይሚ። ስራው መግቢያ ውጭ ኦኬ። እኮን እኔ አስተማሪ ደግሞ ይሆናል ብዬ ያያስኩትን የተማርኩበትን ደግሞ ልንገርሽ፣ ይሆናል ብዬ ያልኩትን ምን አለች መሰለሽ? በእርግጥ ማንኛውም ወንድ አንድ ሴት ጋራ ቢሆንም አስር ሴት ጋራ ማውራቱ አይቀርም። ወንድ ስለሆንክ ብቻ ላንተ አልነግርህም ብላለች ይሄ ትክክል ነው ሪልም ነገር ነው ያ ማለት ምንድን ነው አንቺ ባልሽ የራስሽ ሆኖ ልቡ አንቺ ጋር ሆኖ ግን ማውራቱ አይቀርም አይደለም ማንኛውም ከሴት ጋር ማውራቱ አይቀርም መደዋወሉ አይቀርም ነው ስለዚህ ያ ማለት ምንድን ነው ዋናው የሰው ልጅ በልብ መተማመናችሁ እንጂ መዋደዳችሁ መፋቀራችሁ እንጂ ከፈለገው ሰው ጋር ሊያወራ ይችላል በዛ መካከል ጣብ እንዳይመጣ ልታስተምር የፈለገችው ነገር አለ ያንን ነው እኔ የተረዳሁት እሷ ባወራችው የተማርኩበት ምን ይህንን ነው ማንኛውም ወንድ አስር ሴት ሊያወራ ይችላል ከዛም በላይ ሊያወራ ይችላል ከዛ ሰው ጋራ ይገናኛል ማለት አይደለም ማለት ነው እኮ ያ ማለት ደግሞ ያትን ሴት አንድ ሴት እና ወንድ ልብ ለልብ ከተገናኝ ዋናው ልብ ነው አይደለም ማንም ሰው ጋር አወራ አላወራ ጣብ እንዳይፈጠር ነው ልታስተምር የፈለገችው፣ እንዳይፈጠር ነው ልታስተምር የፈለገችው። ግን እዚህ ጋር ደሞእዚህ ጋር ደግሞ ምን አለች መሰለሽ፣ እዚህ ጋር ደግሞ ምን አለች መሰለሽ፣ ሁላችሁም ወንዶች ከተለያየ ሴት ጋር ታወራላችሁ። ይሄንን ወንድ ስልሆን ክታቀዋለ ስትለው አሁን ያላት ከሰማች ያረጉታል ትክክል ያረጉታል ያረጉታል ግን ስለአረጉት ብቻ ደግሞ ምንም አይመጣም ነው አይደለ? እሷ ግን እንደሚመጣ እያንጸባረቀች ነው ያወራው። ሁሉ ከሁሉም ጋር ይሆናል ማለት አይደለም። ለምን የሆነ የተባለ ነገር ስላለ ነው። መልስ ልትሰጥ ነው የወጣች እሷ። እዚህ ጋር ደግሞ አንዚ ጋ ደግሞ አሁን እሺ፣ ወርጂ አሁን እዚህ ጋ እኔ እንደተረዳሁት ማለት ነው፣ እንደዚያ ብላ ስታወራ

ያወራችው ነገር ሀይሚ ልንገርሽማ እንትን አለች። አንዳንዴ አለች በሰው መገፋፋት የተጀመረ ህይወት መጨረሻው አያምርም አይነት ነገር አለ። ያ ማለት ትምህርት አለው፣ ለእኔ ለእኔ ትምህርት አለው። እንደዚህ ሲላት ፍጹም የምናለ፣ አይ እናንተ እኮ ከዛም በላይ ናችሁ ትተሳሰቡ በመተሳሰብ የምትታወቁ በፍቅራችሁ የምትታወቁ አይደላችሁ? ምናምን አለ። እኔ እዛ ጋር ትምህርት ነው ብዬ የምወስደው ምንድን ነው ለአንዳንድ ሰዎች ህይወት፣ ትዳር የሚሆን ፍቅር የሚሆን ስትገቢ በቤተሰብ የሚሆን ሳትፈልጊ፣ ተገፋፍተሽ እልህም ይዞሽ ደራም ይዞሽ የምትገቢበት ህይወት አለ። ያ ህይወት እንደማያዛልቅሽ ተገፋፍተሽ የገባሽበት ህይወት መጨረሻ ላይ ምንም ቁም ነገር እንደሌለው ነው፣ አይደለ? እኔ እንዴት ነው በማንም እኔ በማንም ተገፍቻለሁ? ንግግሯ ምንድን ነው መሰለሽ እኔ በራሴ ፍቃድ ነው እኔም እሱም በራሳችን ፍቃድ ነው አብረን እየተጓዘን ያለ ነው ነው፣ እንጂ በሰው ግፊት አይደለም። የሰው ግፊትም ደግሞ እዚህ ላይ የኔን ህይወት የኔን ህይወት አይመራውም ነው። አንድ አማርኛ የተናገረች ሁለት ደግሞ የሆነ ገስት ላይ ሰምቻለሁ እኔ አስታውሳለሁ የሆነ እንደዚህ እየሄድኩ ሙሼንና የእንትና ጋሽዬን ሲያስ ካስተዋወቀቸው በኋላ አሁንማ ሁለቱም የትም አይሄዱም ቤተሰብ አስተዋወቁ እዚህ ጋር ዛሬ ገልጸዋለች ተናግራለች እሷ፣ በስነ ስርአት ቤተሰብ ተዋወቅኩ ብሎ እሱ እንደፈለገ እንዲሆን አልፈልግም ማለች። የሆነ ገስት ላይ ሲያወሩ ነበረ። አሁንማ ሁለቱም አስተዋውቀዋል፣ ምንም አያመጡም፣ አይጣሉም እያሉ ሲሉ ነበር እና ቢጣሉም የትም አይሄዱም። ያ ማለት እሷ ደግሞ ተጨቁና እንደመኖ ሲሄድ እየሸኘሁት ሲመጣ መቀበል አይነት ሴት አይደለሁም ነው። አየሽ፣ ይህ ምላሹ ለእኛ ነው ለኦዲየንስ ነው እየመለሰች አለችው እንጂ ይህንን እያዩ ለምንድን ነው የሚያለቅሱት? ነው ለምንድን ነው የሚናደዱ? እያንዳንዱ እኮ ዛሬ የሰራቸው ቪዲዮ እኮ መልሱንም ራሷ መልሳ ጥያቄ አለማወቃቸው ነው እንጂ አለማወቃቸው ነው እንጂ ትክክለኛ ጤነኛ ጭንቅላት ቢኖርሻ፣ እንጂ አብረው ነው የመጡት። ለምን መኪና ውስጥ አልጨረሱም? አብረው እያወሩ ስንት መንገድ አቋርጠው ነው አዲስ አበባ የሚገቡት? መቶ ሰላሳ ኪሎግራም ነው ምናምን ብለዋል። አስበሸዋል እሱ ኪሎ ግራም አንቺ እንትና እንደሚመዝኑት ስኳር ነው። አንቺ እሱ ነው እንደሚፈጡት። ለወሬ ቸኩዬ ነው። ታይ ሃይሚ ስንሄድ ያን ሁሉ ኪሎ ሜትር ሲመጡ ፍፄ እና እሷን ለምን አውርተውበት አልመጡ? ለምን እዚህ ፊት ለፊት ላይ መምጣት ፈለጉ? ስራ ባይሆን ኖሮ አይመጡም። ሐሳቡ እዛ ውስጥም ብሩኬ እና ሀይሚ ያሉ ሂጂ። ቦስ ቦስም ዛሬ ቪዲዮ ሰርቷል። የእሱም ምን አለበት ሀይሚ የተዘበራረቀ ነው። እኔ ልንገራችሁማ በአጭር አማርኛ፣ እኔ የተረዳሁት ዛሬ ቅመሟ የመጣችበት ለብሩኬ አይዲያ ሰጥታውን ሄደችው፣ ነገ እንዳይጥፈው በምን አይዲያ እንዲመጣ አይዲያ ሰታው ሄደች። ነገ ደግሞ እሱ እንትሮ ሲሰራ ይችን አይዲያ ተጠቅሞ መንደርደሪያ ሀሳብ ያቀርባል። እሷ ስመጣ ደግሞ ፈጽመው ትሄዳለች። የተረዳሁት ሲጀመር፣ እኮ በነገራችን ሁሌም ስራ ሲሰሩ መጨረሻ ላይ አይዲያ ተሰጣጠው ነው። በቃ አሁን ሰጠችው፣ ዛሬ ሰታ። በቀደም ስትሄድ ተለያይተናል፣ እኔ አልፈልግም ምናምን አንቺ ሳትነግረኝ እንዴት ማወቅ ይችላሉ? አለ ዛሬ፣ ተናገረች አይ፣ ትቻዋለሁ ነው እንጂ ትቻዋለሁ ብላ ሄድ፣ በትቻለሁን ጨረሰችው። ከዛ ዛሬ ደግሞ መጣችና በእናንተ ግፍፊ እንድናገር አደረጋችሁን፣ አንዳንድ ሰዎች ፎቶ ለመዘቅዘቅ እንዳመቻችሁ ምናምን አለኝ። ያ ማለት እንዳዘቀችው። መጀመሪያ ስትሰራ ስትሰራ እኮ ከብሩኬ ጋር የሚያዝ ነገር አይደለም በራሴ በኩል ብላ ነበር በኋላን ማርሽ የቀየረችው አበላሸባታ አበላሽባታ አይዲያውን አበላሽባታነ። እኔ የሚገርመኝ ነገር አንድ ነገር አለ እዚህ ጋ ማለት ነው። እነሱ የሚሰሩትን ስራ የሚወዳቸው ሰው በአንድ ሆኖ ቢከታተሏቸው ባይሳደቡ

እናንተ ስራ አንድ መሆን ብቻ ነው በቃ ሀይሚ፣ በውስጥ ደውዬ በቃ ሀይሚ ጋር ተገናኙ እስከሚያበቃ ድረስ ሳይነጣጠሉ ሳይዘቀዝቁ ፎቶ በአንድ ምን? እነዚህ በእናታችሁ ይገባቸዋል። እንደ መዘቅዘቅ እኮ ጀምረዋል። ምንድን ነው እሱ? ዛሬ ዘቀዘቃት እንደ ሀይሚን ከጥዋት ጀምረው መጥፎ ጽሑፉ እራሱ ለማንበብ እንደሚደብር ያስጠሉ ባላ ለምን ምን አለ የሆነች ማንምን ትንሿ ደረቀዋ ነው ምናምን የምትባል ግን ሌሎቻችሁ ሌሎቻችሁ እንደዚህ ገዝት የምትሰሩ ከሆነ እግዚአብሔር አንድ ሁኑ። በቃ አንድ አንድ እንደዚህ እንደነ በእውነት ይውላቸው። በቃ ይለወጡ ይደጉ። እኔ እኮ አሁን እኔ እንደውም ከሚገርም በረሳታችን እኔ እኮ የዘሀራይ ዲያ ይበቃ ነበር አላለችም። ትመጣለች። የአንቺስ የምታወሪው ወሬ እንኳን አለ የምታወሪው እየመጣ ነው። አንዳንድ የምትጽፊው ወሬኛ ይኸው ወይ የሆነች አለች የተባለችው ሴት ትመጣና አንተ እንደዚህ ወደዚያ ወደዚህ ወደዚያ ወደዚያ ወደዚያ ወደዚያ ዙሩ። ዙር ያምር ነው ያምር ሶስተኛ ሴት ያመጣሉ አለች። ሴትማ ትመጣለች። ድርግም ያለ ምንም አለ ቪዲዮ አይገርምሽም? ትናንትና የእና አብርሃምም ቢሆን እናቴ ተነጋግረው ነው እንጂ እንዴት ቢደፈር ነው በእናት እንደዚህ የሚደረገው? ሁሉም ስራ ላይ ናቸው። እናንተ አሁን የና አብርሃምን አምናችሁ ነው እንዴ? ኧረ ውሸት ነው የና አብርሃም ናዋላለችዩፍ ልሞት አይኑን ካያችሁት በሳቅ ነው ያልኩት ካሜራማም ብላ ነው ያነሳት ነገር ፍርስ ነው ያደረገኝ። የእነ አላዛር ደግሞ ትናንትና የድሮ ፍቅረኛዋ መጣሉና እና ዛሬ ደግሞ ታግታለች። እነሱ ታጨመላለቁብን እኮ አንቺ እነዚህ ላይታችን ላይ ቀዘኑብን እንዴ በጣም ነው ጭምልቅልቅ ያሉብንኝ የምናገባኝ ገስት ነው የተቀመቁላኝ ሲጀመር ያፈናት ራሱ እኮ ራሱ ነው። እንዴ ሰሚ ማንም ሰው እንድነካበት አይፈልግም። ራሱ አፍኖ ታፈነ ይችላል። እኔ ደግሞ የገረመኝ ማለት ነው ያላዛር እና አባቱ እና እናቱ ማለት ተለያየ ብሎ መቀላቀላቸቸ ብር ናጠ ፍሉዝ ፍሉዝ ወይኔ ዶላር ዶላር ተጫወተባቸው እኮ አሁን እኮ።